ሰላም፣ ሰላም! ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ጻልኝ፣ በያላችሁበት የኔ ውድ ቤተሰቦች፣ ላይክ ሼር አርጉልኝ። ይሄ ቪዲዮ ወሳኝ የሆነ ነገር ነው። እኔም ምለው ማለት ነው ብሩኬና ሃይሚ ፕራንክ መደራረግ ዛሬ አይደለም የጀመሩት፣ ወደ ኢትዮ በአለም ሲመጡ ነው የጀመሩት። ነገር ግን ለምንድን ነው ግን እኔ ብሩኬ ፕራንክ ሲያደርግ በጣም መጥፎ ነገር ነው የምትመኙለት፣ ምናምን ነገር በጣም የታዘብኩት ነገር ደግሞ ሌላኛው ምንድን ነው ሃይሚ ብዙ ጊዜ እሷ የፕራንክ አይዲያ ስታመጣ ሃይሚ ብቻ ናት የምታመጠው። ሀይሚን ለማሰደብ ነው ብሩኬ ይሄንን የሚያደርገው፣ ተብሎ ሃይሚ ፕራንክ በምታደርግበት ሰዓት ትወቀሳለች ማለት ነው፣ ብሩኬ ይወቀሳል። ከዛ ደግሞ ብሩኬ እስኪ እኔ አይዲያ ላምጣና እስኪ እኔ ደግሞ ልስራ ብሎ እሱ አይዲያ ይዞ ሲመጣ በቃ አሌለ በቃ ይጨፈለቃል እንደ ጉድ ማለት ነው። ስራ ነው። ስንት ጊዜ እንናገር? ስራ ነው። ቤተሰብ ተረጋጉ እንዴ! በባለፈው ዕለት እንኳን ምናሉ ብሩኬና ሀይሚ እንደ ሁለት ዝብት ያክል ላስታውሳችሁ ብዬ ነው ላስታውሳችሁ ብዬ ነው፣ ትክታክ ላይ ብላይ ምናሉ፣ እኛ አንድ ነን፣ ለምንድን ነው የምትጣሉት፣ እዚ ትክታክ ሰፈር ምናምን ብለው መልስ ሲሰጡ በጣም በዛን ጊዜ እኔ በራሴ እኔ በራሴ እኔ በበኩሌ ልብ ገዘሁኝ ምክንያቱም ፕራንክም ቢሆን እዛ ጋር አሳማኝ ተደርጎ ስለሚሰራ እናምናለን። ከኒ ጭምር እናምናለን። እኔ ዝጋ ይቶ ብለ ስጋጋጥ እየዋልኩኝ አምናለሁ የሆነት የእውነት ነው የሚመስለኝ። በእርግጥ በአሁኑ ፕራንክ ብሩኬ ባደረገው ፕራንክ ይቺ ጠንፌን ይዞ መምጣቱ ብቻ ነው የተናደድኩት። ለምን ሃይሚን ለፕራንክም ቢሆን ከዚህ በፊት በጣም ስላንቋሸሸቻት፣ በጣም በጣም ከሚባለው በላይ ስላንቋሸሸቻት። ነገር ግን ከሁሉም ነገር ደግሞ በይቅርታ አልፎ በቅርታ አልፎ ታርቀው ምናምን ነገር ነገሮቹ አልፈዋል፣ በሰዓቱ ማለት ነው። አልፎ ተደምድመው ሳሉ አሁን እንደገና ይችን ይዟት ሲመጣ ለዛ ተናድጃለሁ። እኔ ማየት አልፈልግም፣ ይቅርታ ውዶቼ። እኔ ማለት ነው እኔ በምወደው ሰው እና አሌለ ደግሞ በምወደው ሰው ብቻ አይደለም፣ ሰው ሆኖ ሰው ሆኖ በእግዚአብሔር አምሳል ስጋን ለብሶ በዚህ ምድር ላይ እስከመጣ ድረስ እስከተፈጠረ ድረስ የሰው ልጅ ክቡር ነው፣ ይከበራል ሰው በመሆኑ ማለት ነው። ነገር ግን ይቺ እሷ አራዳ ራሷን አራዳ አድርጋ ሀይሜን እንደፋራ አድርጋ ንግግሯ አሳምር ብላ ሰላም ራሱ ልጨብጥ ስትል እንዴት በዛ በተቀጣጠረ ጥፍር ሀይሚን እንዴት እንደተጸየፈች ምናምን፣ ጉዶቼ፣ ለፕራንክም ቢሆን ፕራንክ በውስጡ ትምህርት አለው፣ ፕራንክ በውስጡ መልክት አለው። ገባችሁ? ጥሩ ፕራንክ አለ። አሁን ሃይሚ የምታደርጋቸውን ፕራንኮች እስቲ ቆም ብለን፣ እኔ በጣም አስተማሪ እና ለዛ ያላቸው ቃላት አጠቃቀም ትችላለች፣ ልዝብ ነች፣ በቃ ቃስ ብላ ነው የምትራመደው። የብሩኬና የሃይሚ ልጅነት፣ ብሩኬ እንትን የሆነ ነገሮችን ቶሎ ለማሳመን ንግግር አይችልም። ሃይሚ ራሱ ብላለ ንግግር አይችልም። አንደኛ ንግግር ባለመቻሉ ብዙ ጊዜ በዚህም ያጠቁታል፣ የማይረዱ ሰዎች ማለት ነው። ነገር ግን ሰውን አንድ ጊዜ ነው ማወቅ ያለብን፣ ሰላሳ ጊዜ ስለ አንድ ሰው መነገር የለበትም እና ነገ እነዚህ ልጆች ታርቀው ሲመጡ ለምናፍርበት ነገር እስከ ጥግ ድረስ የክፋትን አሻራ አንጫር ማለት ፈልጋለሁኝ። ብሩኬና ሀይሚ ነገ ይታረቃሉ ስራ ስለሆነ ገባችሁ? ይሄ የምር የቤተሰብ ጥላቻ አይደለም። እናንተ እኮ ብሩኬ ኮ ፕራንክ ሲያደርግ ሞተ ተሰቀለ ኮ የምትሉ እኮ አላችሁ፣ ለዛውም አካውንት እየቀየራችሁ ጭንቅላታችሁ የማይሰራ ስንት ማሀይም ድል ባላችሁ ስንት በቃ ስደውኝ ስደቡኝ። እኔ እኔ እግዚአብሔር መሳደብ ሳልፈልግ እንድሰድባቸው የምታደርጉኝ ነገር በጣም ነው የምታናድዱት። ቀሸምነት ቀሽምነት ነው ይሄ። ቀሽም አትሆኑ፣ ልብ ግዙ። አያሳዝናችሁ ይሄ ልጅ? በእርግጥ ሀይሜም ታሳዝናለች፣ ሁለቱም ያሳዝናሉ። ሁሉም በየተረው ሲሆን ያሳዝናል። ፕራንክ አድርጋችሁ ስትሰደቡ፣ ሀይሜ ፕራንክ አድርጋ ስትሰደብ ገና ስትጀምረው በአንደኛው ቀን ነው የምትሰደበው። እናውቃለን። ብሩኬም ይሰደባል። ሁለቱም በተቃራኒ ይሰደባሉ። ብሩኬ ፕራንክ ሲያደርግ አይሰደብም? ኖኖኖ ኖ! እስከ ቤተሰብ ድረስ ተሄደው ነው የሚሰደበው። ይሄ ያለ ነገር ነው፣ ሀቅ ነው። እውነት እውነቱን እናውራ። ሀይሚዬንም እንደዛው፣ እንዴ! ሁለቱም ይሰደባሉ ፕራንክ ሲያደርጉ የብሩኬ ደግሞ በጣም ነው የሚገነው፣ በጣም ማለት ነው። በጣም በጣም በጣም ደግሞ እንደሚጠሉት ሰዎች እንዳሉ ነው የተረዳሁት። በትናንትና ነው ማለት ነው። ለአንድ ሰው ሞት ከተመኛችሁ ያንን ሰው በቃ ትጠሉታላችሁ፣ ከድሮም ማለት ነው ምክንያት ፈልጋችሁ ማጥቃት ነው የምትፈልጉት። ቀን ነበረ የምትጠብቁት ማለት ነው፣ ያንን ሰው ለማጥቃት። መድኃኔዓለም ልብ ይስጠን። እውነት እንደዚህ ለምታረጉ ሰዎች እውነት ልብ ግዙ። በስደት ሀገር ላይ ስንት የምንኖር አለን። እንደው ከፍቶን እንኳን የእነሱን ቪዲዮ አይተን ፈታ የምንል አለን። እግዚአብሔርን ነው ምላችሁ። ፈታ የምንል አለን። የሆነ ጭንቅታችን የምንረሳ አለን አለን። እኔ ብሩኬን እና የሀሚን ቪዲዮ አይቼ ፈታ ብያለሁ የሚሉ ልጆች አሉን፣ የምሰማ በጆሬ ማለት ነው። ነገር ግን ክፉ አትሆኑ፣ ክፉ አትሆኑ። እግዚአብሔር ማንም ሰው እኮ ስህተት ይሰራል። ስህተቱን ስህተት አለብ ብላችሁ እንደ ስህተቱ አስረዱት። ሀይሜ ስህተት ካለባት ሀይሜ ስህተት አለብሽ ብዬ አስረዳታለሁኝ፣ አልፈራትም። ብሩኬም ስህተት ካለበት ስህተት አለብ ብዬ ነግረዋለሁኝ። የብሩኬ ስህተት ገኖ የታየው ምንድን ነው? እዚህጋ ክላስ ምናምን ስለሆነ እንደገና ደግሞ ብሩኬ እንደዚያ አይነት ነገር አድርጎ ስለማያውቅ በቃ ሌላ የመጀመሪያ ጊዜ ስለሆነ ያ ገነነ። እንዴት ከሱ ስነ ምግባር ጋር የማይጠበቅ ነገር ነው። ብሩኬ አይደለም ያደረገው። እኔ ነጭነጩ ልንገራችሁ። ልጅቷ ለምነው ነው፣ ለፍቅረኛዋ ለመበቀል ስትል ብሩኬን እንደዚ አይነት ፕራንክ እንስራ ያለችው ልጅቷ ነች እንጂ ብሩኬ እንደዚ አይነት ነገር አይሰራም ሲጀመርም ማለት ነው። እኔ ልንገራችሁ፣ ለእሷ ክብር ሲል እኔ ለምኛት ነው ይሄንን። አለ ሃይሚን ፕራንክ አድርገው ስለነበረ ኦዲየንስ እዛ ጋር አመነ። እውነትም ለምኗት ነው ብሎ አመነ። እሷ ራሷ ናት የለመነችው። ፍቅረኛዋ ችት አድርጎባት ነበረ፣ ፍቅረኛ ይዞ ምናምን፣ ሴት ይዞ ምናምን ክላስ ውስጥ ያንን ለመበቀል ያደረገችው ነው ይህች ቅፍንዳ እንጂ ብሩኬ አይደለም። ለዛም ነው እኔ እዚ ጋር የተረጋገሁትኝ። ሰውን ለማስቀየም መሮጥ ጥሩ አይደለም። ልብ እንግዛ። ለማንኛውም አስተያየት ካለ በጎመንት አስቀምጡ። አላቅም ከዚህ በላይ ምንም ማለት